በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ መቅደም። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ጥንታዊትና ታሪካዊት በሆነች የሀገራችን ኢትዮጵያ የታሪክና የቃል ኪዳን ማህደራት የሆኑ አያሌ ቅዱሳት ገዳማት ይገኛሉ። ከእነዚህ ገዳማት መካከል ከስምንት መቶ ሰማንያ ሁለት ዓመታት በላይ ያስቆጠሩት በጉራጌ ሀገረ ስብከት የሚገኘው የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም እና በምስራቅ ሸዋ ሀገረ ስብከት ውስጥ የሚገኘው የዙቃላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ተጠቃሾች ናቸው። እነዚህ ጥንታውያን ገዳማት የተመሰረቱት እድሜ ጠገብ በሆኑና በተዋቡ በልዩ ልዩ ሀገር በቀል እፅዋት የተከበቡና እንዲሁም ተፈጥሯዊ አቀማመጣቸው ማራክና መስህብነት ባለው የጠበል ሐይቅ ያሸበረቀው የዙቃላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም እና የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ናቸው። እነዚህን ቅዱሳት ገዳማት ለመጀመሪያ ጊዜ በጸሎት የመሰረቷቸው አባታችን አቡነ ገብረ መንፈስ ቅዱስ ናቸው። አብዛኛው የብሕትውና ሕይወታቸውን ያሳለፉትና በመንፈሳዊ ተጋድሎ እና ትሩፋት ጸንተው የኖሩትም በእነዚህ ገዳማት ነው። አባታችን ገብረ መንፈስ ቅዱስ ጌታችን አምላካችን እና መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ሰው ሆነው በምድር ላይ በተመላለሰበትና በማዕለ ስብከቱ ባስተማረበት ወቅት በስሜ አምኖ አባቱና እናቱን ወንድሙንና እህቱን ሚስቱንና ልጆቹን ንብረቱን ትቶ የሚከተለኝ የዚህ ሁሉ መቶኛ እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል፣ ማቴዎስ ወንጌል ምዕራፍ 19 ቁጥር 29 ብሎ የተናገረውን አምላካዊ ቃል መሠረት አድርጎ ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ ሳይሉ ዓለምንንና በውስጧ ያለውን ሁሉ እንደ ጤዛና እንደ ጢስ፣ እንደ ትቢያና እንደ ጉድፍ በማየት መላ ሕይወታቸውን ለፈጣሪያቸው በማስገዛት ከትውልድ አገራቸው ከግብፅ ተነስተው ነቢየ እግዚአብሔር ልበ አምላክ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ትንቢት ወደ ተናገረላት አገራችን ኢትዮጵያ መጥተው እስከ ዕለተ ዕረፍታቸው ድረስ በፍጹም ተጋድሎ በጾም በጸሎት በትሩፋትና በቅድስና በብሕትውና ተወስነው ኖረዋል። አባታችን ገብረ መንፈስ ቅዱስ በዚህ ዓለም በሕይወተ ሥጋ በነበሩበት ወቅት በህርምትና በጸሎት ተወስኖ ይኖር ለነበረ አባ ዮሐንስ ለተባለ ገዳማዊ መኖክስ እየተገለጹ በንጽሕና በቅድስና በትዕግሥትና በትሕትና ጸንቶ ይኖር ዘንድ እጅግ ጠቃሚ የሆነ መንፈሳዊ ምክር ይመክሩትና ያጽናኑት ፣ ገድላቸውንም ትሩፋታቸውንም ይነግሩት እንደነበር መጽሐፈ ገድላቸው ያስረዳል። የዚህን ታላቅ ጻድቅ ገድል የጻፈው አባ ዮሐንስ እንደሆነ ይታመናል። በዚሁ በብራና የተጻፈው የአባታችን ገድል መግቢያ ላይ ጉድባ የሚባለው ቦታ በታች የዓለማውያን ከዛ በላይ በተራራው ላይ ደግሞ የመነኮሳት የባሕታውያን እና የመናንያን መኖሪያ እንዲሆን የተወሰነ መሆኑ ተገልጿል። ይህ የአባታችን አቡነ ገብረ መንፈስ ቅዱስ ገድል በአማርኛ ቋንቋ ተተርጉሞ ይታተም ዘንድ አያለ ምዕመናን በየጊዜው ባቀረቡት ጥያቄ መሰረት በዳግማዊ አፄ ምኒልክ ዘመነ መንግስት በግዕዝ ቋንቋ በብራናው ተጽፎ በሁለቱም ገዳማት ውስጥ በአገልግሎት ላይ የሚገኘውን ገድለ አቡነ ገብረ መንፈስ ቅዱስ የሁለቱ ገዳማት አስተዳደር በአንድ ላይ መክረውና ተወያይተው ለመጀመሪያ ጊዜ በግዕዝና በአማርኛ ቋንቋ አስተርጉመውና አሳትመው አቅርበዋል። በዚህ መጽሐፍ ውስጥ ከዚህ ቀደም በ1974 ዓ.ም በትንሣኤ ዘጉባኤ ማተሚያ ቤት በታተመው በአባታችን ገድል ውስጥ ያልተካተቱ ገጸ ንባቦች ከታምራትና ከደርሳነ ኡራኤል በመጠኑ እንዲካተቱ ተደርጓል። የትርጉም ሥራውና ሕትመቱ አጠቃላይ ዝግጅቱ በሰላም ተጀምሮ በሰላም እንዲፈጸም ለረዱን ማስጀመርና ማስፈጸም ሁሉን ማድረግ ለሚቻለው ለልዑል እግዚአብሔር ምስጋና እናቀርባለን። የተከበራችሁ ምእመናንና ምእመናት ሕዝበ ክርስቲያን ሆይ፣ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም እና የዙቃላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ይህን የአቡነ ገብረ መንፈስ ቅዱስ ገድል በግዕዝና በአማርኛ ቋንቋ በአንድነት አሳትመን በተመጣጣኝ ዋጋ ያቀረብንላችሁ ስለሆነ ገድሉን በመግዛትና በማንበብ የአባታችን የበረከታቸው ተሳታፊ እና የቃል ኪዳናቸው ተጠቃሚ ትሆኑ ዘንድ በአክብሮትና በትሕትና እንገልጻለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።